ደሞ መስጠጣሹ እያየሁት አይደል እንዴ? ቆይ ስራሽ ለምንድን ነው ባጎው በዚህ ለሮማን ብለሽ ነው? ግን አያትሽ ጋር ነው። በጣም ነው የተማረርኩ። ምን ልጥነሽ በጥፊ ከቅድም ጀምሮ እየተሳደብክ እኮ ነው። እና ጸባይሽን አሳምሪያ ዛሬ ደግሞ ነገር ነገር ብለዋል። ግን በሰላም ነው አንቺ እንዴ ስንቱ ለመሳብ ወረፋ ይዞ የሚረባረብበትን ፊት በጥፊ እንዳዙ ግን ደግሞ አትጥፋ አይለል። ምን ዙሪያ ጥምጥ ማስጌደሽ፣ በአንድ ቃልኮ ትናፍቀኛለ ትሉናል ማለት ነው አይደል? አዎ። ደገ እንድንች ሄድሽባት፣ እንዴት ሆነች? ሁሉም ነገር ባለቤቷ ጋር ደርሷል። ምንድነው እሱ ርታይ? የወንዶች ጉዳይ ነው፣ አንቺ ታልቃትል ረ ቤተሰቦች ግን የሚፈቅዱ ይመስላል አሁ ሩ ይሳካል የአዴ አባት የሚፈልጋቸው ነገሮች አሉ። ምን ዴቭ ለአዴ የመጣላት የጌታ ልጅ እነሱ የሚያስቡት ይመጥናታል ብለው የሚያስቡት የጌታ ልጅ ስትሆን እዛ ነው። እዚህ ድረስ የመጣሁት ሰማኛለ። ተሳስታ እንኳን ሁለተኛ እህት ያጠገብ እንዳለ እሺ። አሁን ቀጥል ከፊት ላይ አልፈልግም። ከዚህ ፈለፈለ ወንድም መከታ ወንድም ካሻ ለካ ወንድም ሲ ማለት ነው። በእጥፍ ሁኖ ማሳይሻ ደነዝ ማሳይሻል ልትጥልሽ እንዳታይኝ አላልኩሽም ነበር አርጌዎት እኮ አይደለም እትዬ እንደውም እንደ ቤተሰብ ስላየዎት ነው እኮ መናገር የከበደኝ እዚህ ምናፍቅ ከሆነ ቤት የመታ አትጠይቀኝ ለነገሩ አንተን የቤት ድሮ የምትመጣው ሮማን ፈለጋ እንጂ ይፈለጋ አልነበረ አይለ ልዬ አሁን ገና ጨዋታ ተጫወትሽ ሰላም ጤና ይስጥልኝ ውድዬ ቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት እንዴት ናችሁ እንዴት ከረማችሁ ዛሬ ደግሞ ሰራተኛዋ አድይ ክፍል አንድ መቶ አርባ ስድስት ላይ ነው ያለነው። ታዲያ ፍቅርን በደብ እና ባዴ መሀል እየገባች ነው ያለችው። ታዲያ ቆረጥ ኮይ ልታገባት ነው ወይ በማለት በጣም እየተናደደች ና በቅናት እያረረች ነው የምትገኘው። ሆኖም ልብሷን አዘጋጅታ ወደ አባቴ መሄድ አለብኝ ማንም ሳይወደኝም እዚህ በማለት ተነስታ ነበረ ሮማንንም ወደ ክፍሏ ትጠራትና ውሃም ጭሌን በማለት ታዛታለች። እሷን በታዘችው መሰረት ውሃ ይዛላ ስትመጣ ውሃው ንጹህ አይደለም በማለት ትደፋባታለች። ታዲያ ወይዘሮ ታለምም ወደ ክፍሏ ስትገባ ያየችውን ነገር በጣም በንዴት ፍቅርን በጥፊት መታት። ታዲያ ቆያንች ልጅ በዚህ ልክ ክፉ የሆንችበት ምክንያት ምንድን ነው? ሮማንንም ነይ አንቺ ውጪ ፍቅርን ደግሞ ክፍልሽን አንቺ ራስሽ ታጸጃታለሽ በማለት ነገረቻት። ታዲያ ፍቅርም ተንኮለኛዋ ለሮማን ለሰራተኛ ብለሽ ነው ወይ እኔን ልጅሽን በጥፊ የምትመችኝ በማለት ታዲያ የፍቅርም እናት እንደዚህ አይነት ተንኮልናፍ ክፉ ነገር ስታረጊ እያየሁሽ ዝም ብዬ ማለፍ አልችልም። ተጥፋትሽ መታረም አለብሽ በማለት በምጥልንም አፍኑ ሊወስዳት የነበረው ታዲያ ሴታገልና ሲተናነቁ ፍቅረኛዋ ኪንጎ ደርሶ አድኗታል። ታዲያ የቤዛ ወንድም ከውኋላው በድንጋይ መጥቶ ጥሎታል። ፍቅረኛውን ቅምጥልን ደግሞ ይዞ ጥሎ እዛው ወደቀበት ጥለው ሄደዋል። ሬ ከዚህ ሰፈርም ቶሎ ብለን መሄድ አለብን በማለት ሁለቱም ተያይዘው ከዛ ሰፈር ወጥተው ሄደዋል። ቤዛም ታዲያ ባየችው ሰዓት በደነጋጤ አንተ ለምንድን ነው እንደዚህ የምታደርገው? ለምንስ እዚህ መጣ ብላ ስትናገረው አንችን እህቴን ሲያንገላቱና ሲያሰቃዩሽ እያየሁ የአንችን ስቃይ ማየት አልችልም። ለዛ ነው ደግሞ ምላሽ ልሰጥ የመጣሁት በማለት ታዲያ ቤዛም እዛ አካባቢ እሷ ራሷ ሰውን እያገተችና ብር እየተቀበለች ስለሆነ ሰው ሌላ ሰው እንዲያት አልፈለገችም። ከዚያ አካባቢ ቶሎ መሄድ አለብን ብላም ወደ ቤቷም ይዘው ሄዳ ነበረ። ታዲያ ቤቷም ከቆየ በኋላም እዚህም ሊፈልጉ ስለሚመጡ ከዚህ ቶሎ መውጣት አለብህ፣ ቦታ ቀይራም እንዲቀመጥ አስደርጋለች። ከቤቷ አስወጥታ ልልዬ ለወይዘሮ ታለም እራሴን ድንገት እያዞረ እየጣለኝ ነው በማለት ነግራታለች። ታዲያ የፍቅር ምናት አይዞሽ፣ መመርመር አለብሽ በማለትም ወይዘሮ ታለም መክራታለች ባቡሬ ደግሞ ሽማግሌ ተልእኮ አንቺን እስከሚወስዱ ድረስ እኔ ጠባቂሽ እሆናለሁ በማለት ይነግራታል አለች። እንደዛ ነው ወይ ነገሩ? በማለትም ሊሊ ስትጠይቀው ታዲያ እንዴት ነው እስቲ ንገረኝ አንቺ በማለት ይጠይቃታል። ሌልየም ታዲያ አፈረችና መናገሩን መናገሩ ንም በመሀልም አደይ ትመጣለች። አደይ ስትመጣ ታዲያ ባቡሬም አንቺ ከመጣሽ እኔ ልሄድ በቃ ወደ እናቴ በማለት ግን ደግሞ አደራሽን ጥለሻት እንዳትጂ ብሎም ይሄዳል። ታዲያ ያላትን ሁሉ ለጓደኛ አደይ ስትነግራት ታዲያ ለምንድን ነው እንደዚህ የምታረጊው አሁኑኑ መጠንቀቅ አለብሽ። ያለፈውን መርሳት አለብሽ። ያለፈው ፍቅረኛች እንደዛ ስላደረገች ሰው ሁሉ እንደዛ ነው ማለት አይቻልም። ስለዚህ አሁን ደግሞ ሁሉም ሰው ክፉ ይሆናል ብለሽ ለምን ታምኛለሽ? በማለትም አደይ ትነግራታለች። ታዲያ እኔ ባቡሬ ከወንድምነት የዘለለ ምንም አይነት ነገር ስሜት እንደማይሰጥ እሱንም ቢሆን ተጓደኝነት በስተቀር ሌላ ነገር እንዲያስብ አልፈልግም፣ በማለት አንቺ ግን እንዴት አሰብሹ ይህን ነገር? እኔ ግን ቁም ነገር ነው የማወራሽ ልልዬ። ስለዚህ ሌላ ሴት መታ ከምትወስድብሽ አሁኑኑ ብትጠነቀቅ ይሻልሻል፣ በማለት ነበር አደይም የመከረች ሊም ታሊያለ ጊዜ ከፋትና እኔ ወደዋለሁ ብዬ ነግርሻለሁ፣ ወይ ምኑን ከምኑ ነው የምታገናኙ? ታዲያ ዛሬ ብቻ አይደለም ቀን እኔና አንቺ ነገም ቀን አለና ነገው እናወራዋለን በማለት ለሊሊት ነግራታ፣ ሌላ በኩል ደግሞ የፍቅር እናት በጣም ደስ ብሏት አደይ ለዴቭ ልታገባ ስለሆነ ዴቭን በጣም ጥሩ አድርገሃል። ግን ደግሞ ለምንድን ነው ቀደም ብላ ያልነገርከኝ? አደይ ስለምን አልመጣችም በማለት ነበረ። ሊሊና አደይ ደግሞ ከኋላ እየመጡ ነበር እና? ታዲያ በጣም እያመሰገነችው ታዲያ ደይ ጥሩ ልጅ ናት፣ እኔን በጥሩ ሁኔታ ቤቴን ይዛ ነው የቆየችው በማለትም ምስጋና እያቀረበች፣ ግን ነገር አብራኝ እየኖረች እንዴት ሳትነግሪኝ በማለትም ትነግረዋለች። ታዲያ ወደ ቤተሰብ ጋርም አብረን ሄደን እንጨርሰዋለን ባሉት መሰረት ከደመቀ ጋር ታዲያ በዛ አካባቢም አባቷ ሊድራት የነበረው ለባለ ሀብታም ታዲያ በሰፈሩ የታወቀ እና በጣም የናጠጠ ሀብታም ልጅ እንደነበርን የመጣላት እየነገረው ነበረ። እናም ደመቀ ታዲያ እሷን ብትሆን የሀብታም ልጅ ናት። ስለዚህ አባቷ በጣም ሀይለኛ ነው ብሎም እየፈራ ነበረ። አንድ በኩል ደግሞ ቅምጥል ቤዛን ስለደበደበቻት የቤዛ ወንድም ደግሞ ለእህቱ ተደርቦ ሊበቀልላት መጥቶ ሊያግታት አፍኖ ሲታገላት ነበረ። ታዲያ ስልኳንም ለኪንጎ ጋር ረስታው ስለነበረ ስልኳን ሊሰጣት ሲመጣ መንገድ ላይ ሲተናነቁ ሲያገኘው ነበረ ያዳናትም። ታዲያ እንዴት ልታድነኝ ቻልክ እንዴት ልትመጣ ቻልክም ስትለው ስልክሽን እኮኔ ጋር ስተሹ ነው ይላታል። ሩታና ደመቀም በፍቅር ውስጥ እየገቡ ነው የሚመስለው። ታዲያ ቪዲዮ እንስራ በማለትም ቪዲዮ እየሰሩ እያለ መጀመሪያ ጉንጭን ሳሚኝ ይላታል። እሷም ደግሞ እኔ አልስምህም በማለት ታዲያ ሩታም እንደዚህ ሳይሆን በጥፌ አልሰዋለች ከንፈሬን ነው የምትስሚኝ በማለት ሲያሳያት ነበር በጥፌ የደረገመችለት ታዲያ። ስንት ሴቶች እንደሚመኙት ይህንን ጉንጭ አታቂም ወይ አንቺ ለመሳም ያልፈለግሽው በማለት ይናገራል። እራሽ በጥፊ ተመታሁ፣ ምን አይነት ልጅ ነሽ በማለት የገባሽ የአራዳ ልጅ መስለሽ ነበረ በማለትም ሩታን ይሰድባታል። ሩታ ደግሞ ታዲያ የማይባል ነገር አድርጊ ስትል ዝም ብዬ ላይህ ነው ወይ ብላም ትናገረችው። አሹ በበኩሉ ለሮማን የፍቅሩን ለመግለጽ ቢፈልግም ግን ደግሞ ምን ብሎ እንደሚነግራት በፍራቻና በፍረት ላይ ይተዋል። ነገር ግን በዘፈን እያዜመ ቢነግራትም፣ ሩማን ግን እትዬ እኔ እናንተን እዚህ በማድረጋችሁ ጥሩ ነገር ነው ያደረጉት። እኔ እናንተ ሁልጊዜም እንድንገናኝ። ታዲያ ሩማንም ግን እያፈቀረችው ፍቅሯን ግን መግለጽ አልፈለገችም። ሩታ በበኩሏ ቆይ ለምንድ ነው ባሹ የምትጫወችበት ፍቅሩን ሲገልጽልሽ ለምንድን ነው የማትቀበዩ? በማለት ስትናገራት ሮማን ታዲያ እውነቱን ለመናገር ፈርታም፣ እኔና እሱ መሃል ምንም አይነት ግንኙነት የለም ከወንድምና እህት በስተቀር ብላ ለሩታም ትነግራት። ታዲያ እያንጎራጎረም ሳለ የሚያፈቅራት እና እጅ የሚወዳት ሮማኔ ድንገት ትመጣለች። አሹ ስትለው ወይዬ መጣሽልኝ እንዴ በማለት ደመቀም ደግሞ ወይልሸኛችሁ በማለት ልልና ደይን አብረው እየሄዱ ሳለ እኔስ መቼ ነው እንደዚህ የፍቅር አጋር ሰጥቶኝ አብሬ እማሳልፈው ይላል። ታዲያ ሩማንና ሹም እያወሩ ሳለ በር ይቆረቆራል። ይሄ በር ደግሞ ማን ነው የሚቆረቁረው? በማለት ሀሳባችንን አያስጨርሱንም በማለት ታዲያ በር የሚያንኳኳቸው እሩታዬ ነበረች። 24 ሰዓት ዝም ብሎ ነው የሚንኳኳው። ስለዚህ ብሎም ቦታ አልሰጠውም ነበረ፣ ግን ሩታ ስትመጣ አንቺ ነሽ እንዴ በማለት ይደሰት። ታዲያ ሩታዬም ስትመጣ እሩማን ወደ ስራ አለብኝ ብላ ወደ ውስጥም ትገባለች። ሎሚዬ ታዲያ ሩታዬ ቆይ የልትሄጂ ነው በማለት ሊነግራት የፈለገ ነገር ያለ ነበረ። እናም ቆይ በኋላ እነግርሃለሁ በማለት ወደ ውስጥ ጥላው ትገባለች። ገና ከመምጣትሽ አትሂጂ፣ ቆይ ትንሽ ቁጭ በይ በማለት ነበር የጠየቃታሹም ፍቅርም በበኩሏ አደይን አደይን ልታገባት ነው ወይ ብላ እውነት ልታገባት ነው በማለት ጠይቀዋለች ዴቭን። አዎ አገባታለሁ፣ ድል ባለ ሰርግም አገባታለሁ አደይን ብሎ ሲላት አንተ አደይን አታገባትም በማለትም ትናገረዋል። አሁን ድረስ እሷ ተስፋ ያልቆረጠችው ተንኮለኛዋ ፍቅር፣ እሱም ደግሞ አሁንም ደጋግሞ ቢነግራት እንኳን ምንም ሊገባት፣ ታዲያ አንተማ አደይን አታገባትም ላንታት መጠነህም በማለት ነበረ ስትሳደብ የነበረው። ታዲያ አንቺ እነሱ መሃል ምናክቶች ነው ይሄንን ቃላት የምትናገሪው በማለት የፍቅር እናቷ ራሱ ተቆጥታታለን። ታዲያ አንተ ነህ ጨክነህ ልታገባ ነው ወይ በማለት ዴቭንም ደጋግማ ትጠይቀው። አዎ ድል ባለ ስርግ አደይን አገባታለው ሲላትም፣ እዚህ ቤት አንድ ሰው አይወደኝምም፣ እናንተ አትፈልጉኝም። ስለዚህ እኔ ወደ አባቴ መሄድ እፈልጋለሁ ብላ ለእናቷም ትናገራለች፣ እንባ እያነቃት። ታዲያ ሻንጣዋን ይዛ ለመሄድም ወስናለች። እናቷም ታዲያ ሂጂ፣ ሌላ ህይወት አባቷ እንደጀመረና ተተመቸሽ መሄድ ቻለሽ ብላታለች። እዚህ ቤት እኮ ማንም አይወደኝም በማለት እንበዋን እስከምታዘንብ ድረስ ፍቅር እየተቃጠለች ነው ያለችው። በአንድ በኩል ደግሞ ባቡሬ ወደ እህቱ ጋር ይሄ ታዲያ የቤዛ ወንድምም ይዞ ሊያግታት እንደነበረ እንደዛው እንደ ንጉሱ ገንዘብ አግቶ ገንዘብ ሊጠይቅም እንደነበረ ስትነግረው ቆይ ሞክረኛላ እንዴት ተናንቀናል በማለት ይናደድ ታዲያ አሁን ባቡሬ በጨለማ ወጥቶ እበቀለዋለሁ እህቴን እንደዚህ እንዳደረጋት በማለት በንዴት ውስጥ ነበር እና በጨለማ እየተጓዘ ሳለ እሱን ከኋላው መተው ቁም፣ እዚህ እንዳትንቀሳቀስ በማለት ትልቅ ድንጋይ የያዘው ድሩዬ የሆኑ ወይም የቤዛ ወንድም ይሁን የታወቀ ነገር የለም። ዞር እንዳትል እዛው ቁም በማለት እያስፈራሩት ነበር። ታዲያ ሁለት ሶስት ሆነው ነው የከበቡት። ከዛ መሀልም ሊያመልጥ አይችልም ባቡሬ። እና ሊያግቱት ነው ወይስ ሊገሉት፣ ምንም የታወቀ ነገር የለም። ወይዘሮ ታለምም እንግዲህ በጣም ደስ ብሏታል። አደይና ዴቭ በማጋብ ሊጋቡ ስለወሰኑ በጣም በደስታም ደግሞ ስለ አደይ ተናግራም አትጠግብም። አላይ ጥሩ ልጅ ናት፣ መልከ መልካም እዛ ላይ ደግሞ ቤቴን ቀጥ አድርጋ ይዛልኝ ቆየችው። አሁን ላይ ደግሞ ውሽራ ሆና ወደ ቤታችን ልትመጣ ነው በማለት በደስታ የቀለጠችው ነው። ፍቅር ያው ብትቃጠልም እንግዲህ አባቴ ጋር ሄዳለሁ ብላ ሻንጣዋን ይዛለች። ጨክና ወደ አባቷ ጋር ትሄድ ይሆን? እናቷን ብትሆን ከፈለግሽ ሂጂ፣ እንደፈለግሽ ካሁን በኋላ እኔ ምንም ነገር ላደርግሽ አልችልም በማለት ተናግራታለች። ታዲያ ቀጣይ ቪዲዮ አብረን እናየዋለን። የዛሬው እዚህ ላይ አውቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሁኑልኝ።